የኢትዮጵያ ትላንት ግማሽ ማራቶን ትላንት ተካሂዶ ነበረ። በሱ ጉዳይ ነው የምንጀምረው። ክቡራትና ክቡራን ተመልካቾቻችን የግማሽ ማራቶን ውድድር ትላንት እንግዲህ መነሻና መድረሻውን መስቀል አደባባይ አድርጎ በሁለቱም ጾታ ሲደረግ በሴቶች ፋንታ ወርቁ በወንዶች ደግሞ ሌሊሳ ፉፋ ናቸው ማሸነፍ እየቻሉት ለ አስራ ስምንተኛ ጊዜ ነው ይህ ውድድር የተደረገው በሴቶች በተደረገው ውድድር እንግዲህ ፋንቱ ወርቁ ከኢትዮ ኤሌክትሪክ አሸናፊ ሆናለች። አንድ ሰዓት ከ13 ደቂቃ ከ30 ሴኮንድ ነው የወሰደባት ይህች አትሌት። አይናለም ደስታ ደግሞ ከመቻል ሁለተኛ ደረጃን ይዛ አጠናቃለች። ብዙ ሀገር አድራ ከኢትዮጵያ ንግድ ባንክ እንዲሁ ሶስተኛ ደረጃ ነው በመያዝ ያጠናቀቀችው በወንዶች ደግሞ ከኦሮሚያ ፖሊስ ሌሊሳ ፉፋ ውድድሩን በበላይነት ማጠናቀቅ ችሏል። ቀደም ብሎ ወጥቶ በብቸኝነት ያሸነፈበት ውድድር ነው ብለን ማንሳት እንችላለን። አንድ ሰዓት ከዜሮ ሶስት ደቂቃ አራት ስድስት ሴኮንድ ነው አትሌቱ የገባበት ሰዓት። ነጋሳ ደቀባ ከኦሮሚያ ኮንስትራክሽን ሁለተኛ ሆኖ ነው መጨረስ የቻለው። ሰይፉ ቱራ ደግሞ በግል ተወዳድሮ ሶስተኛ ደረጃን ይዞ አጠናቋል። በውድድሩ አሸናፊ ለሆኑ አትሌቶችም የገንዘብ ሽልማት ተደርጎላቸዋል። አንደኛ ለወጣው የ150 ሺህ ብር ሁለተኛ ለወጣው የመቶ ሺ ብር፣ ሶስተኛ ለወጣው የሰባ አምስት ሺ ብር የገንዘብ ሽልማት ተበርክቶላቸዋል። እስከ ስድስተኛ ደረጃ ለወጡ አትሌቶች እንዲሁ በቅደም ተከተል የገንዘብ ሽልማት ተደርጎላቸዋል ማለት ነው። ወደ ቀጣይ ጉዳያችን ስናልፍ የኢትዮጵያ ዋንጫ ነው የምናገኘው። በኢትዮጵያ ዋንጫ ፍጻሜ ሲዳማ ቡና ወላይታ ዲቻን ትናንት ሁለት ለአንድ በማሸነፍ ሻምፒዮን መሆን ችሏል። በታሪኩ ለመጀመሪያ ጊዜ ነው የዚህ ዋንጫ ባለቤት የሆነው በአዲስ አበባ ስታዲየም ያለ ተመልካች በዚህ ነበር የተደረገው። ይህ ጨዋታ ትላንት መስፍን ታፈሰና ሀብታሙ ታደሰ ግቦችን አስቆጥረው እንግዲህ ሲዳማ ቡና ሁለት ለአንድ ማሸነፍ ችሏል። ካርሎስ ዳምተው ለወላይታ ዲቻ ቀዳሚዋን ግብ ማስቆጠር ችሎ ነበረ። ነገር ግን ግብ ካስቆጠረ በኋላ መሪነቱን ማስቀጠል አልቻለም። ከዛም በኋላ ቀደም ብዬ እንዳነሳት እንግዲህ መስፍን ታፈሰና ሀብታሙ ታደሰ ግቦችን ለሲዳማ ቡና አስቆጥረው ሲዳማ ቡና ሁለት ለአንድ አሸናፊ ሆኗል። ወላይታ ዲቻ በተለይ ባለቀ ሰዓት ግብም ማስቆጠር ችሎ ነበር፣ ከጨዋታ ውጭ ተባለበት እንጂ በተደጋጋሚ የማጥቃት እንቅስቃሴ የመጨረሻ አስር ደቂቃዎች ላይ በአዲስ አበባ ስታዲየም አቻ ለመሆን የተቃረበባቸው የግብ ሙከራዎችንም ማድረግ ችሎ ነበረ። ወላይታ ዲቻ እንደምናስታውሰው ባለፈው ዓመትም የፍጻሜ ተፋላሚ ነበረ። በኢትዮጵያ ቡና በተመሳሳይ ውጤት ሁለት ለአንድ ተሸንፎ ነበረ ይህንን ዋንጫ ያጣው። በተቃራኒው ደግሞ ሲዳማ ቡና በታሪኩ ለመጀመሪያ ጊዜ በዚህ በኢትዮጵያ ዋንጫ ለፍጻሜ ደርሶ እንግዲህ ለመጀመሪያ ጊዜ በደረሰበት የፍጻሜ ጨዋታ ዋንጫ ማንሳት ችሏል። የአዲስ የካሳ ቡድን ማለት ነው። ሁለቱ ቡድኖች ተፎካካሪ ናቸው ማለት ይቻላል። ተመጣጣኝ ፉክክር የሚያደርጉ ክለቦች ናቸው። በኢትዮጵያ ፕሪሚየር ሊግም በአንድ ነጥብ ልዩነት እንግዲህ አምስተኛና ስድስተኛ ደረጃ ላይ የተቀመጡ እንደመሆናቸው መጠን እነዚህ ሁለቱ ቡድኖች ከዋንጫው ጨዋታ በፊትም ሊያደርጉት የሚችለው ፉክክር ተጠባቂ እንደሆነ ማንሳት እንችል ነበረ። በአዲስ አበባ ስታዲየም የተደረገው የፍጻሜ ጨዋታ እንግዲህ ትናንት በሲዳማ ቡና አሸናፊነት ሁለት ለአንድ አተጠናቋል። ሲዳማ ቡና በታሪኩ ቀደም ብዬ እንዳነሳት የመጀመሪያ ዋንጫውን አንስቶ በአፍሪካ ኮንፌዴሬሽን ዋንጫንም በቀጣይ እንግዲህ ኢትዮጵያን በመወከል በአህጉራዊ ውድድሩም የሚሳተፍ ነው የሚሆነው። በታሪኩ ለመጀመሪያ ጊዜ 50 ሺ ዶላር በዚህ ውድድር ላይ ብቻ ተሳታፊ በመሆኑ ብቻ እንኳን። በቅርቡ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ ያጸደቀው አዲስ ሕግ አለ። ክለቦች ተሳታፊ ሲሆኑ በዚህ በአህጉራዊ ውድድሮች ላይ ሲሳተፉ ቢያንስ ወጫቸውን ለመቀነስ እግር ኳስ ኮንፌዴሬሽኑ እንደሚሰራ አስታውቆ ነበረ። ስለዚህ ቢያንስ ሲዳማ ቡና 50 ሺህ ዶላር ተሳታፊ በመሆኑ ብቻ የሚያገኝ ይሆናል። በቀጣይ ደግሞ እንደ ደረጃው በተሳትፎ ደግሞ ውጤት እያስመዘገበ ሲሄድ የተሻለ ክፍያ ያገኛል። ለማንኛውም የኢትዮጵያ ዋንጫን ለመጀመሪያ ጊዜ ማሳካት የቻሉት የሲዳማ ቡና ቡድን አባላት አሰልጣኝና ተጫዋቾች ትላንት ከድሉ በኋላ ለኢትዮጵያ ቴሌቪዥን አስተያየታቸውን ሰጥተዋል። እሱ ተከታትለን እንመለሳለን። በጣም እጅግ በጣም ደስ ብሎኛል፣ እና ይህ ነው ደስቴ ምልክትም ያያችሁት ነገር ነው። ያው በመጀመሪያ ደረጃ ቲም ስፕሪት ነው የመጣው እና ተጫዋቾቹ ጋር ያለውን አቅም አውጥተው እንዲጫወቱ አድርጓል ብዬ አስባለሁ እና ያ ነገር ነው የተለወጠው በጣም ደስ ብሎኛል። ያው የቡድን አጋሮችን በጣም ደስ ብሏቸዋል። ያው ዲቻ በጣም ጥብቅ ቲም ነውና ዲቻን አሸንፍንኝ ሻምፒዮን በመሆናችን በጣም ደስተኞች ነን። በጣም ደስ ይላል፣ ያው ቡድንን የመራህ ሻምፒዮን መሆን ዋንጫ ደግሞ አንተ ነው የምታነሳውና ከዛ አንጻር በጣም ደስተኛ ነኝ። ያው እንግዲህ ብዙ የቤት ስራ አለብን። አሁን እንግዲህ በአፍሪካ መድረክ ተሳታፊ ነን እና ለዛ ዝግጅትም አለብንና በጣም ደስተኞች ነን። ዋንጫ ማግኘት ስሜት አለው። በተለይ ዋንጫ አግኝቶ ከማያውቅ ቲም ጋር እንትን ሲሆን የበለጠ ይሆናል እና በጣም ደስ ብሎኛል። የተጫዋቹ መንፈስ ነው መንፈስ የሚባል ነገር አለውን። አንድ ቡድን ውስጥ ጥሩ የሆነ እንትን ከሌለ ቲምህ የፈለከውን ብትድረክም አይሆንም። የተጫዋቹ ስሜት መነሳሳት መቻል አለበት። አንዱ ከአንዱ ጋር ያለው እንትን በደንብ እንትን ሆነ፣ ቀጥሎ ያለው ነገር እኮ ስራ ነው። በቃ የፈለከውን ሰርተህ ጥሩ ነገር በተጫዋቹ መካከል ካልተፈጠረ አይሆንም። ቀስ እያለን ስንቅርፍ የነበረው እሱን ነገር ነው። መጀመሪያ የነበረ እንትን ብትንትን ያለ ነው። በብዙ ነገር በብዙ የውጭውም እንትን አለ፣ ውስጣችንም ጥሩ አልነበረም። እነዛ ነገሮች ቲሙ ተጠብቋል ለዋንጫ በዚህ በኢትዮጵያ ዋንጫ ላይ እንግዲህ ተሳታፊ የነበሩ ክለቦችን ስንመለከት በኢትዮጵያ ፕሪሚየር ሊግ በብዛት በኢትዮጵያ ፕሪሚየር ሊግ ላይ ይሳተፉ የነበሩ ክለቦች ናቸው። ከዛ ውጭ ደግሞ ከፕሪሚየር ሊጉ አንድ ደረጃ ዝቅ ሲል የኢትዮጵያ ከፍተኛ ሊግን ነው የምናገኘው። ስለዚህ በኢትዮጵያ ከፍተኛ ሊግና በኢትዮጵያ ፕሪሚየር ሊግ ይሳተፉ የነበሩ ክለቦች ናቸው ሲሳተፉ የነበረው። ትላንት እንግዲህ ውድድሩ ከተጠናቀቀ በኋላ የኢትዮጵያ እግር ኳስ ፌዴሬሽን አመራሮች ከዛም በታች ደግሞ በቀጣይ በአንደኛ ሊግም የሚሳተፉ ክለቦችን ለማሳተፍና ውድድሩንም የበለጠ የተሻለ ለማድረግ እንደሚሰሩ ነው እግር ኳስ ፌዴሬሽን አመራሮች የተናገሩት። ከዚህ በፊት በኮቪድ ምክንያት ተቋርጦ ነበረ። ባለፈው አመት ነው የጀመርነው። ሆኖም በልምድ እንደነበረው የፕሪሚየር ሊግ ክለቦች ብቻ ናቸው የሚሳተፉት የነበረው አሁን የሱፐር ሊግ ክለቦችን ጨምረን ነው እያሳተፍ ነው የመጣ ነው። እርስ በርስ አገናኝተን አሸናፊዎቹ ከፕሪሚየር ሊግ ክለቦች ጋር እንድገናኙ በሚቀጥለው ደግሞ እግዚአብሔር ስካደረሰን ወደታች ወርደን የአንደኛ ሊግ ክለቦች የሚሳተፉበት ምክንያቱም ከስሙ ራሱ ስታይ የኢትዮጵያ ዋንጫ ነው እና ሁሉም የኢትዮጵያ ክለቦች በሊጉ ስር የሚሳተፉ ክለቦች መሳተፍ ግዴታ አድርገን ነው የተንቀሳቀስ ነው ያለ ነው በተቻለ መጠን ሪብራንድ የማድረግ የራሱ የሆነ የውድድር ሎጎ እንዲኖረው በማድረግ የራሱ የሆነ ከሌሎች ውድድሮች የተለየ አይነት ቫይቭ እንዲኖረው የማድረግ ስራ እንደ ኢትዮጵያ እግር ኳስ ፌዴሬሽን ጀምረናል ዘንድሮ ደግሞ በቀጥታ ስርጭት በኢትዮጵያ ቴሌቪዥን ማስተላለፍ ተችሏል። ተገድሏል ። ይህም እንግዲህ ለወደፊቱ አብረን በጋራ መስራት የምንችልባቸውን እድሎች እጅግ በጣም ያመጣልናል የሚል እምነት አለን። ሪዋርድ በደንብ ፐርፎርም እንድታደረግ ያደርጋል። ቲሞች እንዲነቃቁ ያደርጋቸዋል። የሆነ ነገር እናገኛለን የሚል ነገር እንዲኖራቸው ያደርጋልና ከዛ አንጻር በቀጣይ ከሜዳሊያውም በተጨማሪ ደግሞ የገንዘብ ሽልማት የሚኖርበት ሁኔታን ማመቻቸት እጅግ በጣም መልካም ነውና ያ የተለየ ቫይብ የተለየ ነገርን ይዞልን ይመጣል የሚል እምነት አለን። ቀጥላን ደግሞ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ነው የምንመለከተው። 34ኛ ሳምንቱ ላይ የደረሰው የኢትዮጵያ ፕሪምየር ሊግ ትላንት ሁለት ጨዋታዎችን በማድረግ ተጀምሯል። የ34ኛ ሳምንት መራ ግብሩ አዳማ ከተማ ከሱልሽረ ትላንት ያደረጉት ጨዋታ በአዳማ ከተማ አራት ለሁለት አሸናፊነት ነው የተጠናቀቀው። አዳማ ከተማ ከሐዋሳ ወደ መቀመጫው ወደ አዳማ ከተማ ካቀና በኋላ አራተኛ ተከታታይ ድሉን ትላንት አስመዝግቧል። ማግኘት ከሚገባው 12 ነጥቦች 12 ነጥቦችን በማግኘት እንግዲህ በኢትዮጵያ ፕሪሚየር ሊግ ለመቆየት ጥሩ ውጤት እያስመዘገበ ይገኛል። ቢኒያም አይተን ሁለት ግቦችን አስቆጥሯል። አድናን ረሽድና ሰለሞን ገብረ ክርስቶስ ደግሞ በራሱ ላይ ያስቆጠሯቸው ግቦች ለአዳማ ድል ወሳኝ ነበሩ። ብርሃኑ አዳሙና ላዛር ሽመልስ ደግሞ ከፕሪሚየር ሊጉ ቀደም ብሎ ለወረደው ለሱልሽረ ግቦችን ማስቆጠር ችሏል ቀደም ብዬ እንዳነሳሁት እንግዲህ አዳማ ተከታታይ ድሉ ነው እያስመዘገበ የሚገኘው ትላንትም ማሸነፉን ተከትሎ 38 ነጥቦችን ሰብስቦ 15ተኛ ደረጃ ላይ ነው የተቀመጠው ይህ 15ተኛ ደረጃ ላይ የተቀመጠበት ነጥብ ከፋሲል ከነማ ና ከኢትዮ ኤሌክትሪክ ጋር ጨዋታቸውን ሲያደርጉ እኩል አድሶታል። ነጥቡን 38 አድሷል ማለት ነው። ስለዚህ ፋሲል ከነማና ኢትዮ ኤሌክትሪክ በቀጣይ እርስ በርስ የሚያደርጉት ጨዋታ ደግሞ የበለጠ የሚጠበቅ ነው የሚሆነው። ለማንኛውም ግን ትላንት አዳማ ከተማ ተከታታይ አራተኛ ድሉን ማስመዝገቡን ተከትሎ በኢትዮጵያ ፕሪሚየር ሊግ ለመቆየት የተሻለ እድል፣ የተሻለ ውጤት እያስመዘገበ ይገኛል። የመጨረሻ ጨዋታዎችን ምናልባትም በቀጣይ የሚያደርጋቸው ጨዋታዎች እሱ አሸንፎ ሌሎቹ የሚያስመዘግቡት ውጤትም የሚጠበቅ ነው የሚሆነው። በተለይ ደግሞ ወራጅ ቀጠና አካባቢ ከሚገኙ ክለቦች ጋር ሲገናኝ እርስ በርስ እነሱን የሚያሸንፍ ከሆነ በፕሪሚየር ሊጉ የመቆየት እድሉን የሚያሰፋ ይሆናል። ትላንት የተደረገው ሌላኛው ጨዋታ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ያደረጉት ጨዋታ ነበረ። ይህ ጨዋታ በአቻ ውጤት ነው የተጠናቀቀው፣ ግብ ሳይቆጠርበት። አርባ ምንጭ ከተማ እንግዲህ ትላንት ነጥብ መጋራቱን ተከትሎ ነጥቡን አርባ ሶስት አድርሶ በሊጉ አስረኛ ደረጃ ላይ መቀመጡን አረጋግጧል። ቅዱስ ጊዮርጊስም እንዲሁ አርባ አምስት ነጥቦችን ሰብስቦ አምስተኛ ደረጃ ላይ ነው የተቀመጠው በሊጉ ለማንኛውም ትላንት 34ተኛ ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታዎች ሲጀመሩ ሁለቱ ጨዋታ ውጤቶች ይህን ይመስላሉ። ዛሬ ሶስት ጨዋታዎች ቀጥለው የሚደረጉ ይሆናል። ረፋድ ሶስት ሰዓት ከ30 ላይ መቀለ ሰባ እንደርታ ከኢትዮጵያ ቡና የሚያደርጉት መራ ግብር ይጠበቃል። መቀለ ሰባ እንደርታ ምናልባትም ዛሬ የሚያሸንፍ ከሆነ ከወራጅ ቀጠናው የሚወጣበትን ውጤት ያስመዘግባል። ኢትዮጵያ ቡና ደግሞ ከመሪው ኢትዮጵያ መድን ያለው የነጥብ ልዩነት ዘጠኝ ነውና በቀጣይ በዋንጫ ፉክክር ውስጥ ለመቆየት ዛሬ አሸንፎ የኢትዮጵያ መድንን ውጤት የሚጠብቅ ነው የሚሆነው። ኢትዮጵያ ቡና ዛሬ መቀለሰባ እንደርታን የማያሸንፍ ከሆነ ግን ኢትዮጵያ መድን ገና ሶስት ጨዋታዎች እየቀሩት ሳይጫወት ሻምፒዮን መሆኑን የሚያረጋግጥ ይሆናል። ከሰዓት ሁለት ጨዋታዎች ይደረጋሉ። ዘጠኝ ሰዓት ላይ ወሏሏ ዲግራት ዩኒቨርሲቲ ከሀዋሳ ከተማ መርሃ ግብራቸውን ያከናውናሉ። ወሏሏ ዲግራት ዩኒቨርሲቲ ከፕሪሚየር ሊግ የወረደ ክለብ ነው። ሀዋሳ ከተማ ደግሞ ልክ እንዳዳማ ሁሉ በተከታታይ አሁን ጥሩ ውጤት እያስመዘገበ የሚገኝ ቡድን እንደሆነ ማንሳት እንችላለን። ኢትዮጵያ ንግድ ባንክ ከሀዲያ ወሳና አስራ ሁለት ሰዓት ላይ ይጫወታሉ። ኢትዮጵያ ንግድ ባንክ የመውረድ ስጋት ያለበት ቡድን ነው። ስለዚህ ከወራጅ ቀጠናውን ለመራቅ ሀዲያ ወሳና ደግሞ ደረጃውን ለማሻሻል ዛሬ በሰላሳ አራተኛ ሳምንት ቀጥለው የሚደረጉ ሶስት መርሃ ግብሮች ናቸው በኢትዮጵያ ፕሪሚየር ሊግ። ወደ ውጭ መረጃዎቻችን እንለፍና የአውሮፓ ኔሽንስ ሊግን እንመልከት። የአውሮፓ ኔሽንስ ሊግ የፍጻሜ ጨዋታ ትላንት በጀርመን ሙኒክ አሊያንዝ አሪና ተደርጎ ነበረ። ሁለቱን ጎረቤታሞችና ተቀናቃኞችን ስፔንና ፖርቹጋልን በፍጻሜው አገናኝቶ ነበር። ይህ ጨዋታ ፖርቹጋል ትላንት ስፔንን በመለያ ምት አሸንፋ ለሁለተኛ ጊዜ ይህንን ዋንጫ በማንሳት ቀዳሚዋ ሀገር ለመሆን በቅታለች። ፖርቹጋል ትላንት አምስት ለሶስት በመለያ ምት አሸንፋ ነው እንግዲህ ይህንን ዋንጫ ማንሳት የቻለችው ሁለት ጊዜም። ትላንት ፖርቹጋል በስፔን ከመመራት ተነስታ ሁለታቻ ተላይታ ነው በመለያ ምት ያሸነፈችው። ማርቲን ዙበሜንዲ ከአርሰናል ጋር በዝውውር ጉዳይ ስሙ እየተነሳ የሚገኘው የሪያል ሶሲዳዱ አማካይ ቀዳሚ ግብ አስቆጥሮ ለስፔን ስፔናን ለባዶ እንድትመራ አደረገ። ከዛም በኋላ ደግሞ በፓሪሰን ጀርመን ድንቅ ጊዜን አሳልፎ የአውሮፓ ቻምፒዮንስ ሊግ ዋንጫን ያነሳው የግራ መስመር ተመላላሹ ኑኖ ሜንዴስ ፖርቹጋልን አቻ አደረገ። ሚካኤል ኦያርዛባል ሌላኛው የሪያል ሶሲዳድ ተጫዋች የመጀመሪያው አጋማሽ ማጠናቀቂያ ላይ ግብ አስቆጥሮ ስፔንን ሁለት ለአንድ አደረገ። አንጋፋ የ4 ዓመቱ ፖርቱጋላዊ ኮከብ ክርስቲያኖ ሮናልዶ ደግሞ ስልሳ አንደኛው ደቂቃ ላይ ግብ አስቆጥሮ ከኑኖ መንዴስ የተሻገረለት እንኳስ በአግባቡ ተጠቅሞ ፖርቹጋልን አቻ አደረገ። አንድ መቶ ሀያ ደቂቃዎችን ተፋልሞ እንግዲህ ጨዋታ ሁለት አቻ መጠናቀቁን ተከትሎ በመለያ ምት ፖርቹጋል አምስት ለሶስት አሸንፋ ለሁለተኛ ጊዜ የዚህ የአውሮፓ ኔሽንስ ሊግ ዋንጫን ማንሳት ችላለች። ከ21 አመታት በኋላ ነው ፖርቹጋል ስፔንን ማሸነፍ የቻለችው። ስፔን አሁን ላይ በእግር ኳሱ ምርጥ ተጫዋቾች ያሏት ስብስብ እንደሆነች ይነሳል። ፖርቹጋልን በኮከቦች የሚታማ ቡድን አይደለም በእርግጥ ትላንት አልባሮ ሞራታ ተቀይሮ ገብቶ እንግዲህ የመለያ አመቱን ያመከነ ተጫዋች ሆኗል። 2023 ላይ ስፔን የዚህ ዋንጫ አሸናፊ ነበረች። 2024 ላይ ደግሞ የአውሮፓ ዋንጫን እንዳነሳች እናስታውሳለን። ስለዚህ 2025 ላይ ደግሞ ይህንን ኔሽንስ ሊግን ታነሳለች ተብሎ ተጠብቆ ሶስት ተከታታይ ዋንጫዎችን የአውሮፓ መድረክ ዋንጫዎችን ሶስት ተከታታይ ዋንጫዎችን ታነሳለች ተብሎ ተጠብቆ ነበረ ስፔን ሳይሳካላት ቀርቷል። ወጣቱ ላሚን ያማል የ17 ዓመቱ ኮከብ ትላንት ልዩነት መፍጠር አልቻለም። ኑኖ ሜንዴስ ትላንት ግብ አስቆጥሮ አንድ ግብ የሚሆን ኳስ ለክርስቲያኖ ሮናልዶ አመቻችቶ ያቀበለው ተጫዋች ትላንት ላሚን ያማል እንዳይንቀሳቀስ ሜዳ ላይ ምርጥ ብቃቱን በማሳየት በውድድር አመቱ ልክ ነ ቡካዮ ሳካንና ግብፃዊን ኮከብ መሀመድ ሳልሀን በውድድር አመቱ እዛ መስመር ላይ የግራ መስመር ላይ ያጠፋቸው ተጫዋች ነበረ። በሚገባ ሜዳ ላይ የተቆጣጠራቸው ተጫዋች ነበረ ዘንድሮ። ትላንትም ደግሞ ላሚኒ ያማልን ሜዳ ላይ የተሻለ ልዩነት ፈጣሪ ተጫዋች እንዳይሆን በሚገባ ምርጥ እንቅስቃሴን አሳይቶ እንግዲህ ግብ አስቆጥሮ ግብ የሚሆን ኳስ አመቻችቶ በማቀበል ረገድ የተዋጣለት ነበር ብለን ማንሳት እንችላለን። አሁን ላይ እዚህ መስመር ላይ ግራ መስመር ላይ ወይም ደግሞ የግራ ተመላላሽ ቦታ ላይ ምርጥ ከሚባሉ ካለማችን ምርጥ ከሚባሉ ተጫዋቾች መካከል ኑኖ ሜንዴስ አንደኛው ነው ብሎ ማንሳት ይቻላል። የቫሎንዶር እጩ እንደሆነ ይታወሳል። ላሚን ያማል የ17 ዓመቱ ኮከብ ትላንት ይህንን ዋንጫ ማንሳት ቢችል ኑሮ የበለጠ ኦስማን ደንበሌ ላይ ጫና ሊፈጥር ይችላል፣ በቫሎንዶር ሽልማቱ ላይ ማለት ነው። ትናንት ግን ዋንጫው ሳይሳካለት ቀርቷል። ክርስቲያኖ ሮናልዶ ትላንት ሶስተኛ ዋንጫውን ነው ከፖርቹጋል ጋር ያነሳው። 2016 ላይ የአውሮፓ ዋንጫን ማንሳቱን እናስታውሳለን። 2019 ላይ ደግሞ የመጀመሪያውን የኔሽንስ ሊግን የአውሮፓ ኔሽንስ ሊግ ዋንጫን ማሳካቱን እናስታውሳለን። ትላንት ሌላኛውን ኔሽንስ ሊግ አሳክቷል። አንድ መቶ ሰላሳ ስምንት ግቦችን ለሀገሩ በማስቆጠር እንግዲህ ለብሔራዊ ቡድን በርካታ ግቦችን በማስቆጠር የምንጊዜውም ባለሪከርዱ ተጫዋች ነው ክርስቲያኖ ሮናልዶ። ትላንት ዋንጫውን ካሳካ በኋላ በነገራችን ላይ ትላንት ግብ ካስቆጠረ በኋላ ሰማኒያ ስምንተኛው ደቂቃ ላይ ጉዳት አስተናግዶ ተቀይሮ ወጥቶ የመለያ ምቱንም አልመታምና ዋንጫውን ከተረከበ በኋላ አስተያየቱን ሰጥቶ ነበረ። በርካታ ዋንጫዎችን በእግር ኳስ ዘመኔ አሳክቻለሁ፣ ነገር ግን ከሀገሬ ከፖርቹጋል ጋር የማነሳቸው ዋንጫዎች እየተለዩ ናቸው። የሚገባኝን ሁሉ አግኝቻለሁ፣ የምፈልገውን ሁሉ አግኝቻለሁ፣ የሚጠበቅብኝንም ለሀገሬ አብርክቻለሁ ሲል አንጋፋው የአርባ አመቱ ፖርቹጋላዊ አጥቂ ክርስቲያኖ ሮናልዶ አስተያየቱን ሰጥቷል። የፖርቹጋል ብሔራዊ ቡድን አሰልጣኝ ሮቤርቶ ማርቲኔዝ ሁለት ሺህ ሀያ ሶስት ላይ ነው የፖርቹጋል ብሔራዊ ቡድን የተረከቡ የመጀመሪያ ዋንጫቸውን አሳክተዋል። በቤልጅየም ይታማሉ። አሰልጣኙ ወርቃማ የሚባለውን ቡድን ዋንጫ ሳያሳካ የቀረው በእሳቸው አሰለጣጠን ነው ይባላል። ሁለት አመት ከምናምን ሆነው የፖርቹጋል ብሔራዊ ቡድን ከተረከቡት ማለት ነው። ትላንት ግን የኔሽንስ ሊግ ዋንጫን አሳክተዋል። ምናልባት ይህንን ዋንጫ ማሳክተው ሊሰናበቱ ይችላሉ። አሰልጣኝ ሆዜ ሞሪኖ የፖርቹጋል ብሔራዊ ቡድን አሰልጣኝ ሊሆኑ ይችላሉ እየተባለ ነው የሚገኘው። ለደረጃ ትላንት አንድ ጨዋታ ተደርጎ ነበረ። ፈረንሳይ በሜዳዋ እንግዲህ ጀርመንን ሁለት ለባዶ አሸንፋ ሶስተኛ ደረጃን ይዛ አጠናቃለች ማለት ነው። ወደ ሌሎች መረጃዎቻችን እንለፍና ጆብ ቤሊንግሃምን እንመልከት። የጁድ ቤሊንግሃም ታናሽ ወንድም የ19 ዓመቱ እንግሊዛዊ ጆብ ቤሊንግሃም ወደ ቦርሲያ ዶርትሙንድ ለማቅናት ተስማምቷል። ሁሉም ነገር አልቋል ተብሏል። ቦርሲያ ዶርትሙንድ ቀደም ሲል እንግዲህ የታላቅ ወንድሙን ጁድ ቤሊንግሃምን ከዚህ ቀደም ለሶስት ዓመታት ከ2020 እስከ 2023 በጥቁርና ቢጫ ለባሾቹ ቤት የደመቀ ተጫዋች እንደሆነ ይታወሳል ይታወቃል። አሁን ደግሞ ታናሽ ወንድሙ በሁለት ዓመት የሚያንሰው ጆብ ቤሊንጋም ሰንደርላንድ ለቆ ወደ ቦርሲያ ዶርትሙንድ ለማቅናት ተስማምቷል ተብሏል። ቦርሲያ ዶርትሙንድ ለ19 ዓመቱ ጆ ቤሊንጋም 26.96 ሚሊዮን ፓውንድ ክፍያ በቀዳሚነት ይከፍላል። ከዛም በኋላ እየታየ የሚጨመር ደግሞ 4.2 ሚሊዮን ፓውንድ የተጫዋቹ ብቃት እየታየ የሚጨመር ዋጋ ጭማሪ ያለበት ተብሏል። ጆ ቤሊንጋም የወንድሙ ንግር ተከትሎ እንግዲህ በእርግጥ ጁድ ቤሊንጋ ማንበሪ ያልማድሪድ ቤት ነው የሚገኘው። ነገር ግን እሱ ጥሩ ውጤት ወዳስመዘገበበት ራሱን በሚገባ ወዳስተዋወቀበት ወንድሙ በነገሰበት ቦርሲያ ዶርትሙንድ እሱም የተሻለ ስራ ይሰራል ተብሎ ነው የሚጠበቀው። ከ2023 ጀምሮ ለሰንደርላንድ ሲጫወት ቆይቷል። የ19 ዓመቱ ጆ ቤሊንጋም 43 ጨዋታዎችን አድርጎ ለሰንደርላንድ አራት ግቦችን አስቆጥሯል። ሰንደርላንድ እንደምናስታወቅ ሰው ከስምንት ዓመታት ቆይታ በኋላ ወደ እንግሊዝ ፕሪምየር ሊግም ሲመለስ ትልቅ አስተዋጽኦ እንደነበረው ማንሳት ችላለን። ዝውውሩ በአጭር ጊዜ የሚጠናቀቅ ከሆነም በዓለም የክለቦች ዋንጫ ላይም ይህ ተጫዋች ሊሳተፍ እንደሚችል ነው የተነገረው። አንጋፋውን አጥቂ ሮበርት ሌቫንዶቭስኪን ቀጥለን ደግሞ እንመልከት። ሌቫንዶቭስኪ ለሀገሩ መጫወት እንደማይፈልግና ብሔራዊ ቡድኑም ለቆ መውጣቱ ነው እንግዲህ የተነገረው። የብሔራዊ ቡድኑ አሰልጣኝ ጋር መግባባት አልቻለም ተብሏል። አሰልጣኙ ሚካኤል ፕሮቤድ የኢንተር ሚላኑን ፒዮተር ዜሌንስኪን በሱ ቦታ አምበል አድርገው ተክተዋል ተብሏል። በዚህም እንግዲህ ሮበርት ሌቫንዶቭስኪ ተቀይሟል። በእኔ ላይ አሰልጣኙ እምነት የለውም የሚል ቅያሜ ነው ሀሳብ ነው ያነሳው። እሱ እስካለ ድረስ አሰልጣኙ ፕሮቬርዝ እስካለ ድረስ ለብሔራዊ ቡድን አልጫወትም ሲል እንግዲህ በማህበራዊ ትስስር ገጹ አሳውቋል። ምርጥ ደጋፊዎች ላሉት ብሔራዊ ቡድን ግን አንድ ቀን ተመልሼ ልጫወት እንደምችል እድሉም አለኝ፣ ይህ አሰልጣኝ እስካለ ድረስ ግን ለፖላንድ ብሔራዊ ቡድን አልጫወትም ሲል ነው አስተያየቱን የሰጠው በቀጣይ ከፊንላንድ ጋር የዓለም ዋንጫ ማጣሪያ ጨዋታዋን ታድርጋለች ፖላንድ። ምናልባት አሰልጣኙ ዛሬ ይፋዊ ጋዜጣዊ መግለጫ ይሰጣሉ ተብሏል በዚህ ጉዳይ ላይ ። ስለዚህ በዚህ በዓለም ዋንጫ ማጣሪያ ጨዋታ ላይ ዛሬ የሚሰጠው ጋዜጣዊ መግለጫ የሚጠበቅ ነው የሚሆነው። የ36 ዓመቱ የባርሴሎናው አጥቂ ሮበርት ሌቫንዶቭስኪ የምንጊዜም የፖላንድ ብሔራዊ ቡድን ከፍተኛ ግብ አስቆጣሪ እንደሆነ የሚታወቅ ነው። በ158 ጨዋታዎች 88 ግቦችን አስቆጥሮ የፖላንድ ብሔራዊ ቡድን የምንጊዜም ኮከብ ግብ አስቆጣሪ እንደሆነ ይታወቃል። በመጨረሻ ቴኒስን ነው የምንመለከተው። የፍሬንች ኦፕን የቴኒስ ውድድር ትላንት ፍጻሜውን አግኝቷል። በወንዶች የዓለም ቁጥር አንዱን ያኒክሲነር ጣሊያናዊን ያኒክሲነርን እና ቁጥር ሁለቱን ስፔናዊውን ካርሎስ አልካራዝን አገናኝቶ ነበር በአንድ ዓመት ልዩነት እንግዲህ አንደኛና ሁለተኛ ደረጃ ላይ የተቀመጡ ኮከቦችን ትላንት አገናኝቶ ነበር። ካርሎስ አልካራዝ ሶስት ለሁለት አሸንፎ የዓለም ቁጥር አንዱን አሸንፎ የአኒክ ሲነርን አሸንፎ በተከታታይ የፍሬንች ኦፕን የቴኒስ ውድድር ሻምፒዮን መሆኑን ትላንት አረጋግጧል። እጅግ በጣም ከፍተኛ ትንቅንቅ የተደረገበት የፍጻሜ ጨዋታ ነበር። አምስት ሰዓት ከ29 ደቂቃ የጨረሰ የፍጻሜ ፍልሚያ ነበረ የዓለም ቁጥር አንድና የዓለም ቁጥር ሁለቱ ያደረጉት ፍልሚያ ስድስት ለአራት ና ሰባት ለስድስት የአኒክ ሲነር የመጀመሪያውን ና ሁለተኛውን ዙር አልካራዝን አሸነፈ ከዛም በኋላ እየጠነከረ የሄደው ካርሎስ አልካራዝ ደግሞ ሶስተኛውን ዙር ና አራተኛውን ዙር በተመሳሳይ ውጤት ስድስት ለአራት ና ሰባት ለስድስት አሸንፎ እንግዲህ በአምስተኛው ዙር ትልቅ ትንቅንቅ ተደርጎበት ሰባት ለስድስት ካርሎስ አልካራዝ አሸንፎ አምስት ሰዓት ከ29 በጨረሰው ደቂቃ ሶስት ለሁለት በማሸነፍ አምስተኛ የግራንድ ስላም ድሉን በፍሬንች ኦፕን ደግሞ በተከታታይ ሻምፒዮን የሆነበትን ውጤት ትላንት ማስመዝገብ ችሏል። የአምናው ሻምፒዮን የ22 ዓመቱ ካርሎስ አልካራዝ የሚገባኝን ድል አሳክቻ ያለው ተስፋ ባለመቁረጥ ሁለቱን ሴት ወይ ሁለቱን ተከታታይ ዙሮች ከተሸነፍኩ በኋላ ያሸነፍኩበት መንገድ የሚደንቅ ነበረ። እስከ መጨረሻው ተፋልሜ አሸንፍ ያለሁ ሲል አስተያየቱን ሰጥቷል። ያኒክ ሲነር ቁጥር አንዱ ተሸናፊው ከሶስተኛ ተከታታይ የግራንድ ስላም ድሉን በተከታታይ ማሳካት የሚችልበትን እድልም ትናንት ሳይጠቀም ቀርቷል። አምስት ሰዓት ከሃያ ዘጠኝ የጨረሰው የፍጻሜ ውድድር ግን በፍሬንች ኦፕን የግራንድ ስላም ታሪክ ይህንን ያህል ረዥም ደቂቃ ይህን ያህል ረዥም ሰዓት የወሰደ የፍጻሜ ውድድር ተደርጎ አያውቅም፣ እስካሁን አዲስ ሪከርድ ሆኖ ተመዝግቧል። በግራንድ ስላም ታሪክ ደግሞ አጠቃላይ ሁለተኛው ረዥም ሰዓትን የጨረሰ የግራንድ ስላም ረዥም ሰዓት የወሰደ የፍጻሜ ውድድር ሆኖ ተመዝግቧል። ለማንኛውም ካርሎስ አልካራዝ ትላንት ሻምፒዮን ሆኗል። የፊታችን ባሳለፍነው ቅዳሜ ደግሞ እንዲሁ በተመሳሳይ ቁጥር አንድና ቁጥር ሁለት የፍጻሜ ውድድር አድርገው ነበረ። የአሜሪካዊቷ ቁጥር ሁለቷ ኮኮጎፍ ከአሪና ሳባሌንካ ጋር የፍጻሜ ውድድራቸውን አድርገው ቁጥር ሁለቷ ኮኮጎፍ ሳባሌንካን ሁለት ለአንድ አሸንፋ እንዲሁ ሻምፒዮን እንደነበረች የሚታወስ ነው። ለአዲስ ቀን የተዘጋጁ የስፖርት መረጃዎቻችንም በዚህ ይጠናቀቃሉ። ደግነት መኩሪያ ነበርኩ። መልካም ቀን እንዲሆንላችሁ እመኛለሁ። ጤና ይስጥልኝ።